ለኢትዮጵያ ወጣት ቡድን የአስር ሚሊዮን ብር ስጦታ ተበረከተለት። የባህልና ስፖርት ሚኒስቴር ለኢትዮጵያ ወጣት ቡድን የአስር ሚሊዮን ብር ስጦታ አበረከትም። የኢትዮጵያ ወጣት ቡድን ትናንት ኬንያን በማሸነፍ ከሀያ ሁለት አመታት በኋላ ወደ አፍሪካ ዋንጫ መመለሱን ተከትሎ ባህልና ስፖርት ሚኒስቴር የእውቅናና የምስጋና መርሀ ግብር በኢሊ ሆቴል አደረ። ሽልማት ቀጣይነት እንደሚኖረው የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካ ተናግረዋል። ኢትዮጵያ ከአስራ ሰባት አመት በታች ብሔራዊ ቡድን ለአፍሪካ ዋንጫ ለማለፍ ወሳኝ ጨዋታውን ትናንት ቀን ስድስት አለ በአበበ ቢቂላ ስታዲየም ከኬንያ አቻው ጋር ለምንም በሆነ ውጤት አሸንፏል። ኢትዮጵያ ከሀያ ሁለት አመታት ቆይታ በኋላ ወደ አፍሪካ ዋንጫ የመለሱትን ወሳኝ የማሸነፊያ ግቦች የውድድሩ ከፍተኛ ግብ አስቆጣ ተቆጣሪ ዳዊት ካሳው፣ ብሩክ የላቸውና አምበሉ ቢኒያም አብርሃ አስቆጥረዋል። ውጤቱን ተከትሎ የኢትዮጵያ ወጣት ቡድን ከ22 አመታት ቆይታ በኋላ ዳግም ወደ አፍሪካ ዋንጫ መድረክ በመመለስ ታሪክም ሰርቷል። በኢትዮጵያ አስተናጋጅነት ሲካሄድ የቆየ ሴካፋ ዞን የ17 ዓመት በታች አፍሪካ ዋንጫ ትናንት ፍጻሜውን ሲያገኝ ኢትዮጵያ ታንዛኒያና ዩጋንዳን በመከተል ሌላኛዋ በአፍሪካ መድረክ ምስራቅ አፍሪካን የወከለች ሀገር ሆናለች። በውድድሩ ታንዛኒያ በተደናቂ ብቃት አንድም ጨዋታ ሳትሸነፍ ሀያ ሰባት ግቦችን አስቆጠረ ሴካፋዞር ሻምፒዮን ሆናለች። በውድድሩ የኢትዮጵያ ወጣት ቡድን ፊት አውራሪ ዳዊት ካሳው በስምንት ግቦች ከፍተኛ ግብ አስቆጣሪም ሆኖ ጨርሷል። ዳዊት ካሳው በዚህ ውድድር ድንቅ ብቃቱን በማሳየት የብዙሃኑን የስፖርት አፍቃሪያን ቀልብ የሳበ ሲሆን፣ የኢትዮጵያ ወጣት ብሔራዊ ቡድን በውድድሩ በጠቅላላ አስራ ሶስት ግቦች ሲያስቆጥር፣ ስምንቱን ዳዊት በስሙ አስመዝግቧል። የታንዛኒያው ሉቅማን ሞባላ ሳሉ በተመሳሳይ ስምንት ግቦች ሁለተኛ ኮከብ ግብ አስቆጣሪም ሆኖ ጨርሷል።